አማርኛ ለጀማሪዎች እንግዲህ ይህን ቪዲዮ የምሰራላችሁ አማርኛ መጻፍና ማንበብ ለማትችሉ ለጀማሪ ተማሪዎች ነው። እንግዲህ ይህን ስሰራላችሁ በጣም ኤክስፐሪመንት አድርግ ያለው በጣም ብዙ ልጆች ኢንተርኔት አክሰስ ማድረግ ይችላሉ። ማለትም ኢንተርኔት ይጠቀማሉ፣ ዩቲዩብ ቪዲዮ ያያሉ። ግን ብዙ እህት ወንድሞች መጻፍና ማንበብ እንደማይችሉ ስላወቁኝ ብዙ ተማሪዎችን በእርግጥ አስተምረናል። ከአንድ ዓመት በፊት ጀምሬ አማርኛ ቪዲዮዎችን ሰራ ነበርና አሁን ከቅርብ ጊዜ ወዲህ ወይም ደግሞ ከመስከረም ወይ እንደዛ አካባቢ ወዲህ ደግሞ የእንግሊዝኛ ቪዲዮ ነው በብዛት እየሰራው የነበረውና እነሱ ተማሪዎች አሁን እንደገና አሰራለን እያሉኝ ስለነበረ አሁን በዛሬ ቪዲዮአችን ሙሉ የአማርኛ ፊደላቶችን ሙሉ በሙሉ እሰራላችኋለሁ ማለት ነው። እና ስትማሩ እንዲገባችሁ ምን ማድረግ አለባችሁ መሰላችሁ? ከኔ ጋር መጻፍ አለባችሁ። ያልገባችሁን ደግሞ ኮመንት ላይ። በእርግጥ አንዳንድ ልጆች መጻፍ ስለማችሉ የልብ ምልክት ምናምን እንደዚህ ነው የምታስቀምጡት። ይህም አሁን ምንድነው ብዙ ተማሪዎች መማር እንደሚፈልጉ መጻፍ ግን እንደማይችሉ ተረድቻለሁ ማለት ነው። ስለዚህ ለእነዚህ አይነት ተማሪዎች ደግሞ ትምህርት በውስጥ መስመር ማለት ነው ኢሞ ላይ፣ ዋትሳፕ ላይ እና ቴሌግራም ላይ በሳምንት አምስት ቀን በቀን ደግሞ አንዳንድ ሰዓት እየተገናኘን ብዙዎችን አስተምረናል። እናንተም በጣም እገዛ የምትፈልጉ ከሆነ በዚህ መንገድ ልናስተምራችሁ እንችላለን። ለዛሬ እንግዲህ አብራችሁ እየጻፋችሁ ነው መከታተል ያለባችሁ። ሳነብ አብራችሁ እያነበባችሁ ያልገባችሁ ነገር ሲኖር በመሀል እንትን ብላችሁ እንደዚህ የምትለዋ ነገር አልገባችሁም ብላችሁ ኮመንት ላይ መጣችሁ ቴሌግራም ላይ ማለት ነው ቴሌግራም ላይ ወይ ሞላ ወይ ደግሞ ዋትስአፕ ላይ በውስጥ መጣችሁ ቮይስ አስቀምጡልኝ ማለት ነው እና እዚያ ላይ መልሼላችሁ እናስተምራችኋለን። ቀለል አድርጋችሁ አድርገን በሚገባችሁ መንገድ ማለት ነው። ኦኬ፣ እንግዲህ ትናንትናም እንደነገርኳችሁ ሰባት ነው፣ ወደዚህ ስምንት እንጽፋለን። ዛሬ ለምን ሁሉ ነው ዛሬ ማስተማር የፈለግኩት ስምንት ፊደላቶችን እንጽፋለን። ሀ ሁ ሂ ሃ ሄ ህሆ ኦኬ፣ ስንት ናቸው? ሃ ሁ ሂ ሃ ሄ ኖ ሃ ሁ ሂ ሃ ሄ ህ ሆ እንላቸዋለን ማለት ነው። ስለዚህ ስንት ናቸው? ሰባት ናቸው። አሁን ይህ ፊደል ስምንተኛውን አንጠቀመውም። ስምንተኛ ፊደል ኦልሞስት እንደሌለ ነው የምትቆጥሩት። ስምንተኛ ፊደሉን አንጠቀመውም? ከዚህ ቀጥሎ የሚመጣው ግን ለ ምንለው ፊደል ስምንተኛ ፊደሉን እንጠቀመዋለን። ለ ሉ ሊ ላ ሌ ል ሎ ከዛ ሰባት ናቸዋ። አንድ ሁለት ሶስት አራት አምስት ስድስት ሰባት። ስምንተኛ ምን እንለዋለን? ሏ ያው ሏ። ይችን አስመስለን ከዛ ከስር እንደዚህ እንቀጥላለን ማለት ነው። ስለዚህ የስምንተኛ ፊደሎች ምልክት ይች ነች። እሺ አሁን ካያችሁ ብዙ አስተማሪዎች እነዚህ ስምንተኞቹን ይዘሏቸዋል። እኔም ብዙ ጊዜ ዘልያቸው አውቃለሁ። ዛሬ ግን ሙሉ ክለሳ ላረግላችሁ ስላሰብኩኝ አብረን እንጽፋቸዋለን ማለት ነው ስምንተኛ ፊደሎችን። ኦኬ አሁን ሐመርኋ ነው የሚከተለው ku ci ha she hu o እንደዚህ ካረግን በኋላ ስምንተኛ ፊደሏን ደግሞ እንደዚህ እንጽፋታለን። ይኸው እንደዚህ አርገን ከስር እንደዚህ ሁሉም ስምንተኛ ፊደሎች እቺ ምልክት ነው የሚጠቀሙት። ኦኬ፣ ከዛ መ ነው የሚከተለው አይደለ? መ መ ሙ ሚ ማ ሜ ም ሞ። ካረግን በኋላ ሁለቱ ልዩነት አላቸው፣ በደንብ አስተውሉ። እች ግሯ ወደዚህ ነው ጠማ ማለት፣ እች ግን ቀጥ ያለ ግር ነው ያላት። ከዛ ስምንተኛ ፊደሉ ካላችሁኝ ያው እንደዚህ ያደረገውና ከዚህ ከስር እቀጥልበታለሁ ማለት ነው። ኦኬ አሁን ደግሞ ማንነው ከመቀጥሎ ሰ የሚባለው ፊደል ይኖረናል ማለት ነው። ሰ ሰ ሱ ሲ ሳ ሴ ስ እንዲናደርገውና እግሯ ወደዚህ ነው ሶ። የሁለቱ ልዩነት አላቸው። ይቺ እግሯ በውጭ በኩል ነው የሚረዝመው እግር፣ ይሄ ግን ከውስጥ ከመሃል ነው የሚወጣው ማለት ሶ። ከዛ እሷ የምንላት ደግሞ፣ አሁን ብዙዎቻችሁ ከባድ ሊመስላችሁ ይችላል። በተለይ ደግሞ እነዚህ የመጨረሻ ፊደሎች ከታች ሰረዝ ስለተደረገባቸው ነው እንጂ፣ አራተኛ ያሉትን ፊደሎች ነው ቀጥታ ሰረዝ ስጨምርባቸው የሚመስሉት ማለት ነው። ስለዚህ ቀላል ነው። አንብላችኋለሁ፣ ጠብቁኝ። በነገራችን ላይ አንድ እችልምላትና ድጋሜ እናነባዋለን። ኦኬ፣ ከሰ ቀጥሎ ረ ነው የሚከተለው። ረን እንጽፋለን። ረ ሩ ሪ ራ ሬ ር ሮ ከዛ ሯ ምንላት ደግሞ እንዳለ አራተኛዋን አስመስዬ እንደዚህ ልስራና ከላይ እንደዚህ ጨምርባታለሁ ማለት ነው። ስለዚህ በጣም በዚህ ልክ ነው ቀላል የሆነው። ምናልባት አሁን በጣም አዲስ ከሆናችሁ አዎ፣ አውቃለሁ፣ እረዳችኋለሁ። በጣም ኮምፕሊኬትድ ሊሆንባችሁ ይችላል ማለት የተወሳሰበ ይሆንባችኋል፣ ምልክቶቹ ይበዙባችኋል። ግን እንደዛ ጠለቅ ብላችሁ ሁለት ቀን ሶስት ቀን አራት ቀን ስታነቡት ግን በጣም ቀላል ነው። በቀላሉ እንድትይዙት ደግሞ ላሳያችሁ። ለምሳሌ የሁለተኛ ፊደሎች ው ከጎን ብቻ ነው ቅጥያ የሚጨመርባቸው የሶስተኛ ደግሞ ከእግራቸው ላይ ነው። የአራተኛ ፊደላቶች እግራቸው ይህ በዚህ በኩል ረዣዥም ናቸው። አምስተኛ ፊደሎች ሁሉም ቀለበት አላቸው። ምናልባት ስድስተኛ ፊደሎችን እንደገና ታጠናላችሁ። ሰባተኛ ፊደሎችም አብዛኞቹ እንትን አላቸው። በዘዴ መያዝ ይቻላል። ያው እግራቸው የሚያጥር አለ፣ ከላይ ቆብ የሚጨምርባቸው አለ። እሱን በተደጋጋሚ እንደ ጥያቄያችሁ መጠን ዩቱዩብ ላይ የተለያዩ በቀላሉ የምትይዙባቸው መንገዶች ስላሉ እነሱን እሰራላችኋል። ሁሉም በአንድ ቪዲዮ ግን ስለማያልቅልኝ ዛሬ ዝም ብዬ እንዲሁ ሰራላችኋለሁ የመጨረሻ ፊደሎች ያው ሰረዝ ከታች ብቻ ነው የሚጨምርባቸው ማለት ነው ኦኬ እንግዲህ እስከረ ከጻፍን ከረ ቀጥሎ ሰ ነው ድጋሜ ሰን እንጽፋለን ይህን ሰ ሱ ሲ እቺ እንደዛ ጭርናችሁ ይች በኩል ሳ እንዴት እንደሚጻፍ አሳየ ካላችሁ ያው አንድ ቋሚ ታደርጋላችሁ ይችን አግዳሚት ትጨምራላችሁ እንደዚህ ታደርጓትና ሴ ከዛ አንድ ቋሚ አንድ አግዳሚ አንድ ቋሚ፣ ከዛ ይች ስላሽ ወይ ደግሞ የተጋደመ እንትን ዘመም ያለ እንትን ይኖራታል። ከዛ ስ ከዛ ሶ ስንል ደግሞ አንድ ቋሚ አንድ አግዳሚ አንድ ቋሚ፣ አጠር ያለ ቋሚ ማለት ነው ሶ። ከዛ ደግሞ አንድ ቋሚ አንድ አግዳሚ ረዘም ያለ ኦ፣ በዚህ በኩል ነው የሚያጥረው እግሩ አው ልክ ነኝ። እንደዚህ እንደዚህ አደረገውና ይህን አረጋለሁ። ከዛ ይችን እንደዚህ እጨምራለሁ። ማለት ነው እንግዲህ ሰ ሱ ሰ ሱ ሲ ሳ ሴ ስ ሶ ከዛ ሷ። ከሰ ቀጥሎ ሸ ሸ ነው የሚከተለው ኦኬ ሸ ሸ

ከዛ እችን እግሯን እንደዚህ አደርጋታለሁ ማለት ነው። ኦኬ፣ እንግዲህ ከሸ ቀጥሎ ቀ የሚባለው ፊደል አለ። እሱን እንጻፍና እናንበብ። ቀ ቀ ቁ ቂ ቃ ቄ ቆ ከዛ ቋ ስንል ደግሞ ሽን ተመስላለች ማለት ነው። እሺ አሁን ማንበብን ጀምር። ሀ ሁ ሂ ሃ ሄ ህ ሆ እሺ ለ ሉ ሊ ላ ሌ

ከዛ ሹዋ ይችን ዝቅ አርጋታለው። ያው እንደገና ልጻፍላችሁ እችንም ጨምሬ ለምን ቦታ ለማትረፍ እ ያው ሹዋ ማለት እችን ተመሳሳይ ናቸው። ሹ ሹዋ ከዛ ቀ ቁ ቂ ቃ ቄ ቆ ከዛ ቋ እንላለን ማለት ነው። ስለዚህ አሁን በዚህ ያየናቸው ስንት ናቸው? ከዚህ ከሃ በስተቀር ሁሉም ስንት ናቸው? ስምንት ናቸው ማለት ነው። እነዚህን በደንብ ማየት ያስፈልጋል። አይ ቲንክ አንዳንዶቻችሁ ቪዲዮ ሲረዝመባችሁ አትወዱም እና ክፍል ሁለት አርጌል ይስራላችሁ እንዳል ይሄ እንዳለቀ ይደርስላችኋል ማለት ነው። እሺ በክፍል ሁለት ደግሞ ከቀ ነው አይደል? ይሄ ሸቀ በ ከበቀጥዬ ደግሞ አሁንም እንደዚህ አስቆጥራችኋለሁ ከቀጠለው እንግዲህ በ ነው የሚከተለው ከሱ ደግሞ ልክ እንዳሁኑ እየጻፍኩኝ እና እየጻፋችሁ አብረን እንሰራለን ማለት ነው። በነገራችን ላይ የቤት ስራ ማድረግ ትችላላችሁ። ይሄን እየጻፋችሁትን እንደጻፋችሁት ለማረጋገጥ እየተከታተላችሁ እንደሆነ ለማረጋገጥ ከስር ባለው ዲስክሪፕሽን ላይ ስትገቡ የቴሌግራም የዋትስአፕ እና የኢሞ ሊንክ አለና እሱ ላይ ጽፋችሁ መላክ ትችላላችሁ፣ ትክክል መጻፋችሁን ማለት ነው ለማረጋገጥ፣ እዚያ ላይ እናርምላችኋለን። ያው ሁሌም ቢሆን እንደዚህ ነው እያደረግን እስካሁን የሚመጣ ነው። መቶ ሺህ ልንገባ ነው። እንግዲህ አስቡ መቶ ሺህ መማር የሚፈልግ ጀማሪ ተማሪ አለ ማለት ነው። ስለዚህ ይህን ስለተረዳን የእንግሊዘኛም የሂሳብም የአማርኛም ትምህርቶችን በዚህ መንገድ ሁሌም እንሰራላችኋለን። ከእናንተ የሚጠበቀው እኛን እያበረታታችሁ ላይክ፣ ሼር እያደረጋችሁ አብረን እንድንቀጥል ማድረግ ነው። እንግዲህ ለ ዛሬ የነበረን ቆይታ ይህን ይመስላል። ከዚህ ቀጥሎ ባሉት ደግሞ እንዳለ ሙሉ አንድ ቪዲዮ ሳረግላችሁ ትጨናነቃላችሁ። ስለዚህ ቀጥዬ እንደዚህ ለብቻ ለብቻ እያረኩኝ እለቅላችኋለሁ። እስከ ሰዓት ስለተከታተላችሁ ቴንክ ዩ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።